ሰላም፣ ጤና ይስጥልን። የተወደዳችሁና የተከበራችው የቻናላችን ተከታታዮች እንደምናላችሁ፣ ይህ የጥቅምት 14 2018 ዕለታዊ ወቅታዊ ማኅበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመስከረም 2018 ጀምሮ ተግባራዊ ስለተደረገው አዲሱ የመንግስት ሰራተኞች የደሞዝ ጭማሪን በተመለከተ አዲስ መረጃ ከእጅ ገብቷል። በዚህም የደሞዝ እስኬል መሸጋገሪያ ሰንጠረዥ በተመለከተ የሲቪል ሰርቪስ ኮሚሽን በ13 ደረጃ የተከፋፈለ የደሞዝ እስኬል የያዘ ሰንጠረዥ በግልጽ አውጥቷል። ሙሉ መረጃው ከእጃችን ገብቷል፣ ወደ እናንተ ይዘናል። በሌላው መረጃችን የብር የመግዛት አቅምን በተመለከተ አነጋጋሪ የሆነ መግለጫ ከኢትዮጵያ ብሔራዊ ባንክ ገዢ ተሰምቷል። በዚህ መግለጫ የብር የመግዛት አቅም ሊጨምር የሚያስችል በዝርዝር ተቀምጧል። ሙሉ መረጃውን ይዘናል። ከጤና ባለሙያዎች ጋር በተያያዘ አሳዛኝ ዜና ተሰምቷል። ሙሉ ዝርዝሩን እናደርሳለን። ከፋይዳ ወይንም ናሽናል አይዲ ጋር በተያያዘም ማሟላት ግድኗል። ይህንን ያላሟላ ላይ ምን ይደርሳል? ሙሉ መረጃውን እናደርሳለን። ከሠራተኞች ደሞዝ ክፍያም ጋር በተያያዘ ድርጅቱ በብዙዎች ዘንድ መነጋገሪያ የሆነ መረጃ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓቱ ወደ እናንተ የምናደርስ ሲሆን ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ተከታተሉ። በቅድሚያም ከመስከረም 2018 ጀምሮ ተግባራዊ ስለተደረገው አዲሱ የመንግስት ሰራተኞች የደሞዝ ጭማሪን በተመለከተ ከደቂቃዎች በፊት የሲቪል ሰርቪስ ኮሚሽን በ13 ደረጃ እየተከፋፈለ ሙሉ ሰንጠረዥ ይፋ አድርጓል። የገንዘብ ሚኒስትር የደሞዝ ስኬል ይፋ ያደረገው መንግሥት በቅርቡ ተግባራዊ እያደረገ ያለውን የመንግሥት አገልግሎትና አስተዳደር ሪፎርምን ለማስፈጸም ለመንግስት ሰራተኞችና አመራሮች የደመወዝ ማስተካከያ እንዲደረግ ከሲቪል ሰርቪስ ኮሚሽን ጥናት ለመንግስት ቀርቦ ተወስኗል። በዚህም መሰረት ከመስከረም 1 ቀን 2018 ጀምሮ ለመንግስት ሰራተኞች ተሿሚዎችና የሕዝብ ተመራጭ ተግባራዊ እንዲደረግ የገንዘብ ሚኒስቴር መስከረም 20 ቀን 2018 በቁጥር 18 6 13 በተጻፈ ደብዳቤ ተገልጿል። የመንግስት ሠራተኞችን የደሞዝ ማስተካከያ መጠን መሰረት በማድረግ የልዩ የደሞዝ ስኪል ተጠቃሚዎችን የደሞዝ ማሻሻያ የሲቪል ሰርቪስ ኮሚሽን አዘጋጅቶ ለየተቋማቱ እንዲያስተላለፈ በመንግስት በተወሰነው መሰረት የተሻሻለው የተቋሙ የደሞዝ ስኪል ሰንጠሬጅ፣ የደሞዝ ስኪል መሸጋገሪያ ሰንጠሬጅ እና የደሞዝ ስኪል ዝርዝር ያፈጻጸም መመሪያ 11 ዝባር ከዚህ ደብዳቤ ላይ ሁሉም ተሳፍረዋል። እናንተ ደብዳቤውን ስክሪንሾት እያደረጋችሁ አስቀምጡት። እኛ ወደ ቀጣይ መረጃውን እለፍ። በሌላው መረጃችን የብር የመግዛት አቅምን በተመለከተ አነጋጋሪ የሆነ መግለጫ ከኢትዮጵያ ብሔራዊ ባንክ ገዢ ተሰምቷል። አሁናዊ የወርቅ ዋጋ ጭማሪን ተከትሎ የውጭ ምንዛሬ በገበያ እንዲተመን በመደረጉ ሁለት ሶስተኛ ዋጋውን ያጣው የኢትዮጵያ ብር ሊጠናከር እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ አቶ እዮብ ተካለኝ ይቅርታ፣ ዶክተር እዮብ ተካልኝ ተናገሩ። ሕዝቡ በሚቀጥሉት ወራት የብር ተወዳዳሪነት መጨመርን መጠበቅ አለበት። የብር መዳከምን ብቻ ለሚጠብቁ አቅማቸውን እንደገና እንድታጤኑ እንመክራለን ሲሉ ከምዕራባውያን መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ወቅት ተናግረዋል። የወርቅ የውጭ ንግድ ለመጀመሪያ ጊዜ ቡናን በልጦ ባለፈው ሰኔ 30 ላይ 3.5 ቢሊዮን የአሜሪካ ዶላር መድረሱም ይታወሳል። በተያያዘ መረጃ የኢትዮጵያ ብርኖት ላይ የነበረው ሐረግ ላምጪው እንዲከፈል ሕግ ያስገድዳል የሚለው ትርጓሜን በተመለከተ በቀድሞ ዘመን መንግስታት የብርኖት ሲያትሙ ዋጋው በብሔራዊ ባንክ ውስጥ በወርቅ ወይንም በብር ተጠብቆ ይገኝ ነበር። ስለዚህ ኖቱን የያዘው ሰው ላምጩ በባንክ ሄዶ የገንዘቡን ዋጋ በወርቅ እንዲቀየርለት የመጠየቅ ሕጋዊና ፍጹም መብት ነበረው። ቃሉ ለገንዘቡ አስተማማኝና እምነት ለመስጠት ያገለግል ነበር። ዛሬ ላይ ኢትዮጵያን ጨምሮ አብዛኛው ዓለም የሚጠቀምበት ፊያት ገንዘብ በመሆኑ ብሩ በወርቅ አይቀየርም። ይሁን እንጂ ሐረጉ አሁንም ቢሆን የሚያመላክተው ብሩ በኢትዮጵያ ብሔራዊ ባንክ ሙሉ ዋስትና የተሰጠውና በአገሪቱ ውስጥ ለግብይት ለክፍያና ለዕዳ መክፊያ በሕግ የተፈቀደ ብቸኛው ሕጋዊ የመገበያያ ገንዘብ መሆኑ ነው። በሌላው መረጃችን ከሰራተኞች ደሞዝ ክፍያ ጋር በተያያዘ ድርጅቱ የብዙዎች ዘንድ መነጋገሪያ ሆነዋል። በሀገሪቱ ካሉ የንግድ ሚዲያዎች አንዱ የሆነው አሻም ቴሌቪዥን የሳተላይት ስርጭቱን እንዳቋረጠ ኢትዮትዩብ ሰምቷል። ጣቢያው አጋጥሞኛል በተባለው የብር እጥረት ሳቢያ የሰራተኞች ደመወዝ ሳይከፈል እንደተዘጋ ተናግሯል። በጉዳዩ ላይ ምላሽ እንዲሰጡን የጠየቅናቸው የአሻም ቴሌቪዥን ቦርድ ሊቀመንበርና ባለቤት አቶ ገዛው ዘረጋው በቦታው ላይ ከሰራተኛ ጋር ውይይት መደረጉን በመግለጽ ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆኑ ቀርተዋል ይላል። ትላንት ጥቅምት 12 ቀን 2018 የቴሌቪዥን ጣቢያ ሰራተኞች ከተቋሙ ኃላፊዎች ጋር በጉዳዩ ላይ ባደረጉት ውይይት ጣቢያው የብር እጥረት እንዳጋጠመውና አሁን ላይ ለሰራተኛ ደሞዝ መክፈል እንደማይችል ማብራሪያ እንደተሰጣቸው ስብሰባውን የተሳተፉ ጋዜጠኞች ለኢትዮ ቲዩብ ተናግረዋል። ከውይይቱ በኋላ የጣቢያ ባለቤትና ሥራ አስኪያጅ ስቱዲዮን ማሸጋቸውን ጋዜጠኞቹን አስረድተዋል። ምንም እንኳን ስቱዲዮ ቢታሸግም የሥራ ውል ስላልተቋረጠና በሥራ ገበታው ላይ መኖር ስላለብን ሰራተኛው በቢሮ ውስጥ እየተገኘ መሆኑን ተመላክቷል። ኃላፊዎቹ ከጣቢያው ሰራተኞች ጋር ውይይት ባደረጉበት በትናንትናው ዕለት አሻም ቲቪ ከሳተላይት ላይ መውረዱንና ስርጭቱ ማቋረጡን ጋዜጠኛዎቹ አስረድተዋል። በሌላው መረጃችን ከጤና ባለሙያዎች ጋር አሳዛኝ መረጃ ተሰምቷል። ከኦሮሚያ ክልል አርሲ ዞን ተውታተው ለትምህርት ወደ ሐርሚያ ዩኒቨርሲቲ ሲጓዙ በነበሩ ጤና ባለሙያዎች ላይ በመኪና አደጋ ሞትና የአካል ጉዳት መድረሱን የክልሉና የዞን ጤና ቢሮ ባለስልጣን ለቲክፋ ኢትዮጵያ ገልጿል። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ እንደተናገሩት የመኪና አደጋው የደረሰው የዘጠኝ የጤና ባለሙያዎች ሕይወት አልፏል። ሰባቱ ከአርሲ ሁለቱ ከባሌ ናቸው ሲሉ ሰምተናልም ብለዋል። አደጋው የደረሰው ጤና ባለሙያዎቹ ለፈተና ወደ ሐረማያ ዩኒቨርሲቲ እየተጓዙ በነበረበት ወቅት መሆኑንም አስረድተዋል። ተጨማሪ ማብራሪያ የጠየቃቸው የአርሲ ዞን ጤና ቢሮ ኃላፊ አቶ ሱልጣን ጤና ባለሙያዎቹ ለትምህርት ለዲፕሎማና ዲግሪ ወደ ሐረሚያ ዩኒቨርሲቲ በኮንትራት መኪና እየሄዱ እንደነበር ተገልጿል። ለቤተሰቦቻቸው መጽናናትን እንመኛለን። በመጨረሻም የፋይዳ ዲጂታል መታወቂያ ማሟላት የግድ ሆነዋል። የ12ኛ ክፍል ብሔራዊ ፈተና ላይ ለመቀመጥ ብሔራዊ መታወቂያ ወይንም ናሽናል አይዲ ቅድመ ሁኔታ ስለመደረጉ ይፋ ሆነዋል። የትምህርትና ምዝና ፈተና አገልግሎት ብሔራዊ መታወቂያ ወይም ናሽናል አይዲ ለፈተና ለመቀመጥ ቅድመ ሁኔታ ይደረጋል ተብሏል። ማንኛውም የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ናሽናል አይዲ ከፈተና ምዝገባ ቀደሞ ማውጣትና በእጁ መያዝ ይገባዋል ሲሉም አሳውቀዋል። ብሔራዊ መታወቂያ ናሽናል አይዲ የሌለው ተማሪ ለፈተና መመዝገብ ሆነ ማንኛውም ሁኔታ መፈተን አይችልም ሲሉም አስገንዝበዋል። ተማሪዎች የብሔራዊ መታወቂያ ናሽናል አይዲ ይዘው እንዲገኙ የተማሪ ቤተሰብ፣ መምህራን፣ የትምህርት አመራሮች የሚዲያ አካላት ተገቢውን ድጋፍ እንዲያደርጉት ጥሪ ማቅረቡ ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሽርሽር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ